ዘላቂነት በሌለው የዓለም ፖለቲካዊ ጉዞ ውስጥ አንድ አካልም ብቻ ለይቶ ወዳጅ ማድረግ ከጨዋታ ውጭ ሊያደርግ እንደሚችል ማሳያዎች ብዙ ናቸው። የወደፊት የሀገርነት እጣ ፈንታም ቢሆን እዚሁ ፖለቲካዊ የሩት ዓለም ላይ መንጠልጠሉ የማይቀር ነው። የናሬንድራ ሞዲዋ ሀገር ባለፉት ሁለትና ሶስት ዓመታት ስት በላይ የነበረው ግን በሁለት ቢላ ነው። እነሱ የቀረበውን እንድትወዳጅ ምርጫ ቢያስቀምጡላትም ዘላቂነት የሌለው ጨዋታ የገባት እሷ ግን የነገሮችን አካሄድ በስሜታዊነት አልወሰነችም ነበር። ዛሬ ይህ ቁማሯ የበዛውን ሚዛን እንድትዝድልም ፈጥሮላታል። ህንድ ከሩሲያ ዩክሬን ጦር ጦርነት መጀመር በኋላ አያላኗ ሀገራት የወዳጅነት መስመሯን እንድታስተካክል ሲወተውቷት ነበር። ይህ የእነሱ አካሄድ ዛሬ ስሜታዊነት የተጠናወተው ለመሆኑ የሚያነሱ የዘርፉ ተንታኞችም አሉ። ይሁንና ህንድ ከሩሲያም ሆነ ከአውሮፓ ጎራ ሳትሰለፍ የመሀለኛውን ተርታ ይዛ ቆይታለች። ይህ የዴልሂ አካሄድ ያልተመቻት አሜሪካ ግን የወዳጅነት ጥጉን በማዕቀብ አሰረችው። ባለፈው ነሐሴ ወር የአሜሪካው ፕሬዚዳንት ዶናልድ ትራምፕ የማዕቀብ ብትራቸው ከጎበኛቸው ሀገራት መካከልም ህንድ አንዷ ነበረች። 50 በመቶ የታሪፍ ጫናውም ደርሷታል። ያም ቢሆን ግን ከሩሲያ ጋር ነበራት የነበራትን ግንኙነት ለመክፋት አልፈቀደችም። እንደውም ሀገሪቱ የሚያስፈልጋትን የጋዝ ምርት በረከሰ ዋጋ እንድታገኝ የሀገራቱ መቃቀር እድል ሆኖላትም ነበር ነው የሚባለው። ራሂሞጉል ለሴኔነት ትጽፋለች። ከሰሞኑ ደዋርም ዌልካም ፎር ፑቲን በሚል ባስነበበችው ጽሁፍ ህንድ ባለፉት ዓመታት የመጣላት እድል የትም የሌለ ነው ብላለች። ማሳያ የምታደርገውም ዓለም በነዳጅና ና ጦር መሳሪያሽ ቀደምደም ደም ውስጥ በገባባቸው ያለፉት ጊዜያት ህንድ ፍላጎቷን ስትሞ ላ የቆየችው በፈጠረችው የመሀል ሰፋሪነት ጉዞዋ ነበር። የመሳሪያ ግዢዋ ሁሉ ልክ እንደ ነዳጅ ሁሉ በርካሽ ከሩሲያ ሆኖ ቆይቷል። እንደ ራሄ ምልከታ በአንጻሩ ከሀያላኑ አሜሪካ ጋርም ቢሆን የነበራት ግንኙነት ንፋስ የገባበት ነበር ለማለት አያስደፍርም። ምክንያቱም ሀገራቱ ከቴክኖሎጂ ውጤቶች ሸመታ እስከ ኢንቨስትመንት ባሉ ግንኙነቶች ራሳቸውን አስተሳስረው ነበር። ሞዲ በአሜሪካ በነበራቸው ያለፈው ጉብኝታቸውም ከትራምፕ ጋር በንግዱ ዓለም የተሳለጠ ግንኙነት እንዲፈጥሩ እድል ፈጥሮላቸውም ነበር። የታሪፍ ጉዳይ ለድርድር የሚቀርብ ባይሆንም በጊዜው ሞዲ ሀገራቸው ከአሜሪካ ጋር የሁለት ነጥብ ሁለት ሚሊዮን ሜትሪክ ቶን ጋዝ ከአሜሪካ ብቻ ለመግዛት ውል ስታስር ከሩሲያ ጋር በተቃራኒው ያላትን ግንኙነት እንድታጤነው ተስማምተው ነበር የተመለሱት። ከመሳሪያ ጋር የነበራቸው ግንኙነት ግን በጊዜው በእንጥልጥል እንዲቀመጥ ሆኖ ነበር። ለዚህ የድሊ ሰዎች ራሳችንን ከጎረቤት ፓኪስታን ወረራ ለመከላከል ከባድ ጦር መሳሪያ መግዛት መቀጠላችን የግድ ነው የሚል ምክንያት አቅርበዋል። እናም ከሩሲያ ብሎም ቻይና የመሳሪያ ፍላጎታቸውን ሲሞሉ ቆይተዋል። አሁን ፑቲን ወደ ህንድ ጉብኝት ለማድረግ መነሳታቸውን ተከትሎ ግን የሞዲ ደም ግፊት ከፍ ማለቱን የተሰማው እሳቸው በድሊ አየር ማረፊያ ዛሬ ፑቲን ን ይቀበላሉ። በዛን ወቅትም የአሜሪካ ቀጣይ ምላሽን ማሰባቸው ይጠበቃል። ፑቲን ህንድ የሚገኙት ለሁለት ጉዳዮች ነው። ቀዳሚው ከድሮ ወዳጃቸው ጋር ሁለንተናዊ አጋርነትን በመፍጠር የመከላከያ ስምምነት ለማድረግ ብሎም የመሳሪያ ሽያጭ ላይ የተሻሉ ስምምነቶችን መፈጸም፣ ሌላኛው ደግሞ ህንድ ከቻይና ጋር የበለጠውን መቀራረብ በመፍጠር ሶስትዮሽ ጥምረትን በእስያ አካባቢ የሚፈጠርበትን እድል ማመቻቸት። ህንድና ቻይና ሄድ መጣ የሚል ጉርብትነት ቢኖራቸውም የሩሲያ ከሁለቱም ጋር የጠበቀ ግንኙነት መኖር የሁለቱን ውጥረት ያረግበዋል የሚል ግምትም አለ። ናም ህንድ ይህ እንዲሆን መፈለጉ የአደባባይ ሚስጥር ነው። ነገር ግን ቻይና ከፓኪስታን ጋር ያላትን ግንኙነት ተከትሎ መተማመኑ ፖለቲካዊ አርቦች እንኳ የሚፈተው አይሆንም። ሞዲ ቻይናንም ሆነ ሩሲያን በዚህ ዙሪያ አድርጎ ትዕዛዝ መስጠት በማይችሉበት ሁኔታ ላይም ነው የሚገኙት። ኦይል ዲፌንስ ንድ ፖለቲክስ ርዕስ ሰጥቶ ለቢቢሲ የጻፈው ስቲቭ ሮዝንበርግ አሜሪካ የሩሲያ ምርት የሆነ ነዳጅ መግዛት እንድታቆም መልእክት በላከችበት ወቅት ፑቲን ድሊ መገኘታቸው ለሞዲ አስተዳደር ጥሩ ላይሆን ይችላል ብሏል። የነዳጁ ጉዳይ የሚፈጥረው ጫናም እንዲሁ በቀላሉ የሚታይ አይደለም። በመካከለኛው ምስራቅና እስያ አካባቢ እየተፈጠረ ያለው ትኩሳትም የብዙዎችን ጓዳ ጎድጓዳ መንካት ጀምሯል። ለዛም ነው ነዳጅ የፖለቲካውን ንዝረት እየጨመረው የመጣው። በመቶ ሚሊዮኖች ህዝብ ያላት ህንድ ደግሞ የዘርፉን ፍላጎቷን በርካሽ መሙላት የምትችለው ከሞስኮ ጋር አባሪ ስትሆን ብቻ ነው። ያለዚያ በውድ ዋጋ መሸመት አማራጯ ይሆናል። እሷ ደግሞ የሩሲያ ሶስተኛዋ ብዙ ነዳጅ የምትገዛ ሀገር ነች። ሁለት ነጥብ አምስት በመቶ የነበረውን ግዢዋንም ሞስኮ ካደረገችው ዋጋ ቅናሽ በኋላ ወደ ሰላሳ አምስት በመቶ አሳድጋለች። ተከትሎም ከአሜሪካ የ25 በመቶ ተጨማሪ ታሪፍ ተጥሎባታል። ያም ቢሆን ግን እየከሰረ ለመጣው የምዕራቡ ዓለም ፖለቲካ ተጽዕኖ ህንድ ጎረዋን ማስተካከል ፈልጋለች። እንደ ኖቫያ ጋዜጣ ኤዲተሩ አንድሬው ክላስኒክ ሀሳብ ወደፊት የእስያና የደቡብ ትብብር ማዕቀፍ ዓለምን በፖለቲካው ዓለም መዘወሩ የማይቀር ይመስላል። ለዚህ ሀገራት አካሄዳቸውን እያስተካከሉ ይገኛሉ። መቀበልና መጓዝ አብሮ ካልሆነ ያረጀውን ፖለቲካዊ አስተሳሰብ ማሳለጥ፣ ምርጫዎቹ እነዚህ ናቸው። ሩሲያ ግን ልክ እንደ ሶቪየት ህብረቱ ሁሉ ተጽዕኖዋን እያሳደገች መታለች። አንድረው ይቀጥላል። ለዛም ነው በ2020 እንደ አውሮፓውያን አቆጣጠር 8.1 ቢሊዮን ዶላር የነበረው የሞስኮና ዴሊ ንግዳዊ አጋርነት ዛሬ ላይ 68.7 ቢሊዮን ዶላርን የተሻገረው። እናም አሁን የሁለቱ አጋርነት በሌላኛዋ ተጽዕኖ ፈጣሪ ሀገር አሜሪካ እይታ ውስጥ ነው። የሞዲና ፑቲን የዛሬ ግንኙነትም ቢሆን ዓይን ሊበዛበት እንደሚችል ይጠበቃል።